አርሴማ ጥሏን ይዛ ዶፍ ዝናብ ላይ ቆማለች። ከዝናቡ ጋር ነፋሱ ጥሏን ሊወስድባት እየታገለች በጽናት ታክሲ እየጠበቀች ነው። ሰው ሁሉ ዝናቡ እስከሚያልፍ በየካፌውና በየጥጋ ጥጉ ተጠልሏል። አርሴማ ግን በትርፍ ሰዓቱ የምታስጠናቸው ልጆች ጋር ለመድረስ ዶፍ ዝናብ ላይ ቆማ በተስፋ ታክሲ እየጠበቀች ነው። ዘመናዊ መኪኖች የያዙ ወንዶች አጠገቧ ሲደርሱ በራቸውን ከፍተው እንሸኝሽ ይሏታል። አመስግና ቅርብ እንደሆነች ተነግራቸዋለች። አንዳንዶቹ እየተግደረደረች እየመሰላቸው ለደቂቃዎች መኪናቸውን አቁመው እንድትገባ ጫን ብሎ ይጠይቋታል። እሷ ግን እንደዛ አይነቶቹን ትተዋቸውና አይኗን ከታክሲ መምጫ አቅጣጫው ላይ ታደርጋለች። መጨረሻ ላይ የመጣው ቢንያም ነበር። ገና ከሩቅ ሲመለከታት ከሰው ውጪ በዛ ሁኔታ የሚታይ ሷ አልነበረም። ቢንያም በሰከንዶች ውስጥ በውሃ ከራሶ ጫማዋ እስከ ራስ ጸጉሯ ተመለከታት። ከጫማዋ እስከ ጉልበቷ ድረስ በዝናብ ርሳለች። ጸጉሯን እንደነገሩ ወደኋላ ሁለት ቦታ ተሰርታለች። በዛ ንፋስ በቀላቀለ ዝናብ ብቻዋን ቆማ ሲመለከታት በጽናቷ ቀልቡን ገዛችው። ቢኒያም ይህን ያህል እንዳተኮረባት ከፊትም ከኋላም መኪኖች ስላሉ ልብ አላለችውም። አሁንም ታክሲ ወደሚመጣበት አቅጣጫ ዞራ እያየች ነው። ቢኒያምም «እባክሽ ልሸኝሽ ነግቢ» አላት። አመሰግናለሁ እዚሁ ቅርብ ነኝ አለችው። ቢሆንም ዝናብ እየዘነበ አይደል? ነግቢ አላት። አርሴማ ለሁለተኛ ጊዜ ቅርብ ነኝ አለችው። እሱን እኮ ነገርሽኝ፣ ግን እየዘነበ ነው አላት። አርሴማም እንደሄድላት ሰው እየጠበቅኩ ነው አለችው። ቢኒያም ይህንን ብላኛለች ብሎ ካጠገቧ ከመሄዱ በፊት ሰከንዶችን እንደቆመ ቀራ። ከፊት ለፊቱ ያለው መኪና በመሄዱ ከኋላ ያለው መኪና ደጋግሞ ትላክስ ሲያደርግበት ቦታ ለመልቀቅ በቀስታ መንዳስ ጀመረ። ቢኒያም ቀስ እያለ የደን ቢሆን በስፖኪዮ ወደ ኋላ አርሴማን እያያት ነበር። አሁንም ቆማለች። ዳሩን እየያዘ ምን ማድረግ እንዳለበት በፍጥነት በማሰብ ላይ እያለ አንድ ታክሲ አጠገቧ እንደቆመ አርሴማ ገባች። ይህን ቢኒያም የተሳፈረችበትን ታክሲ ጠብቆ በጎን አሳለፈውና ከኋላ ተከተለ። ወደ ዳር በወጣ ቁጥር ቢኒያም አርሴማን መጠባበቅ ጀመረ ታክሲዋ መንገዷን ቀጠለች አርሴማ አሁንም አልወረደችም ቢኒያም ሙሉ ትኩረቱ ታክሲዋ ላይ ነው በመጨረሻ አርሴማ ከታክሲ ስትወርድ ቢኒያም እየነዳ ተከተላት። ከዋናው መንገድ አልፋ ወደ ውስጥ ለውስጥ ሰፈር ስትገባ መኪና የሚያስገባ ስላልመሰለው መኪናውን ወደ ዳር አድርጎ በእግሩ ተከተላት። አርሴማ አላየችውም፣ ፈጥና መራመዷን ቀጥላለች። ቢንያም ልክ እንደሷ ሁሉ ፍጥነቱን ጨምሮ ሊደርስባት ተራመደ። አርሴማ የእርምጃ ድምፅ ሰምታ ድንገት ዞር ስትል ቢንያምን አየችው። ፊቷን አዙራ መንገዷን ቀጥለች። ይቅርታ እንዲ አላት። አርሴማ ሊፍት ልስጥሽ ብሎ የጠየቃት እንደሆነ ትዝ አላትም። ሰፈራቸው ጥቅጥቅ ያሉ የቀበሌ ቤቶች የሞሉባቸው በመሆኑ ቤት ጠፍቶበት ሊጠይቃት መሰላት እንዳሰበችውም እዚህ ሰፈር የታመመ ሰው ልጠይቅ መጥቼ ነበር ቤቱ ጠፋብኝ እትዬ አልማዝ ይባላሉ አላት እኔ እንጃ እዚህ ሰፈር ብዙ እትዬ አልማዝ ሊኖሩ ይችላሉ አላቃቸውም እስኪ ሌላ ሰው ጠይቅ፣ አለችው። ጠይቄ ነበር አላወቋቸውም አላት። ስልክ የላቸውም ለምን አደጉልላቸውም አለችው። ስልኬ ቻርጅ ዘግቶ የተቸገርኩት አላትና ሞባይሉን እንደ ዘጋ አድርጎ አሳያት። ስታየው ምኑም ሌባል መሰላትም ቀምቷት ቢሮ ጥንኳን አንድ እርምጃ ከመሮጡ በፊት እዛው እንደሚያዝ እርግጠኛ ሆና እሺ ስልካቸውን ንገረኝ አለችው ቢኒያም የራሱን ስልክ ነገራት። አርሴማ ደውለችና ጆሮዋ ላይ አድርጋ ሲጠራ ሰጠችው። ተቀበልና ጆሮ ላይ ያዘው። ጠርቶ እንደጨረሰ የልጃቸው ነበር አያነሳም፣ ምን ይሻላል አለና አመሰግናለሁ ብሎ መልሶ ሰጣት። ወዲያው አንዲት ሴትዮ ከኋላቸው መጡ። እናቴ እትዬ አልማዝ የሚባሉ ሴትዮ ያውቃሉ? አላቸው። እሳቸውም ትንሽ እንደማሰብ ብለው አይ አላቅም አሉት። አርሴማ የምሩን እንደሆነ በመገመት እሺ በል ብለው መንገዷን ቀጠለች። ቢንያም መራቋን ካረጋገጠ በኋላ ልቡ በደስታ እየተሞላ ስልኳን ሴፍ አድርጎ በፍጥነት ወደኋላ ተመልሶ ሄዳ ተመልሶ መኪናው ጋር ሲደርስ ሁለቱም ስፖኪዎች ተሰርቀዋል። ያን ያህል ሳይሰማው መኪናውን አስነስቶ ወደ ቤቱ ሄደ። በማግሱ ለአርሴማ ደወለላት። ትላንት ሰፈራችሁ ቤት የጠየኩች ነበርኩኝ አላት። እንዴት እንደተወነባት አስገረማት። ቢንያም እባላለሁ አላት። ስሟን ሳት ነግረው እሺ አለችው። ጥቂት ነገር ሊያወራት ሞከረ። አርሲማ ግን ቁጥቦነችበት። በኋላም እሺ እደውላሉ አላትና ስልኳ በቃ ላምሮት የቢኒያም ታናሸት ነች። ላምሮት ታላቅ ወንድሟ ቢኒያም ከኮሌጅ ክፍያ ጀምሮ የሚያስፈልጋትን ሁሉ የሚያደርግላት እሱ ነው። ለሱ ያላት ፍቅር ከእህቶች ሁሉ የሚበልጥ ይመስላታል። በዛ ላይ ቢኒያም አሁን ያለበት ደረጃ ላይ ለመድረስ ያለፈበትን እጅግ አድካሚ ውጣ ውረድ ስለምታቅ በወንድሟ ኩራት ይሰማታል። የላምሮት አብሮ አደግ ጓደኛዋ ጽዮን የቢኒያምን ውጣ ውረድ ከላምሮት እኩል ታውቋለች። ጎረቤት በመሆናቸውና ላምሮት እነ ጽዮን ቤት ጽዮንም እነ ላምሮት ቤት ስለማይጠፉ እህታማቾች የሚመስሏቸው ብዙ ነበሩ። እያደጉ ከመጡ በኋላ በተለይም ጽዮን ከነ ላምሮት ቤት አጠፋም ነበር። ቢኒያም ላምሮት ጸጉር ቤት ሊሄድ ነው ብር ስጠኝ ካለችው ጽዮን አብራት ካለች ለሁለቱም የሚሆን ገንዘብ ይሰጣቸዋል ተጠቅሟል። አንዳንዴ በትርፍ ጊዜያቸው ስራ ቦታ ሄዶ አብረውት ይውላሉ። ከቅርብ ጊዜ ወዲህ ግን ሲሆን ጸባዩዋ አልያዝ አልጨበጥ ብሏል። ቢኒያም አርሴማን ካያት በኋላ ውስጡ መረጋጋት ጠፍቷል። ሙሉ ሐሳቡን ወስዳበታለች። ይደውልላታል፣ ብዙ አታወራውም። በዚህም ቢያንስ ስለ እሷ ማወቅ የሚኖርበትን መሠረታዊ ነገሮች እንኳን ማወቅ አልቻለም። በዛ ላይ አርሴማ ብዙ ጊዜ ስልክ ካለማንሳቷን በላይ ደውሎላት ሲያወሩ መልሶቹ አጫጭር ናቸው። ከሰኞ እስከ አርብ በአንድ የግል ትምህርት ቤት ህጻናትን ታስተምራለች። ከ11 ሰዓት በኋላ በክፍዬ የምታስጠናቸው ልጆች ጋር ትሄዳለች። እሁድና ቅዳሜን ደግሞ ማሰርሷን ትማራለች። በዚህም ሁኔታ እረፍት የላትም ማለት ይቻላል። ቢኒያም ከጊዜ ወደ ጊዜ አርሴማ በሀሳቡ ገዝፋበታለች። በዛች የመጀመሪያ ቀን እይታው ከውስጡ ገብታለች። ሆኖም ግን ከአርሴማ ጋር መግባባት ከባድ ሆነበት። ምክንያቱም ለመግባባት ነፃ ሆኖ ማውራትን ይጠይቃል። አርሴማ እንደዛ አይደለም የለችም ። ተቀራርበው ሀሳቧን መጋራት ይፈልጋል። አርሲማ ግን ምንም መንገድ አልሰጠችውም። በዛ ላይ አጫጭርና አንድ አይነት ምላሾቿ ባስደውልልኝ አይነት መልእክት ነበራቸው። በዚህ ሁኔታ መውደዱን ቢገልጽላት ለውጥ እንደማያመጣ ገመተ። በመሆኑም ቢንያም ከእሷ ጋ ይበልጥ ለመግባባት የሚያደርገውን ጥረት አሁንም ቀጠላ። አንድ ቀን ላገኝሽ ፈልጋለሁ ብሎ ጠንከር አድርጎ ጠየቃት። ይቅርታ አልችልም አለችው። ቢኒያም ባሰበት ቀረብኳት ሲል ጭራሽ ስታርቀው የሙሉ ጊዜ ሀሳቡ ሆና አረፈችው። አብሬ መኖር ካለብኝ ከአርሴማ ጋር ነው ሲል ደመደመ። አንዴ ስልክ ስታነሳለት፣ አንዴ ደግሞ ዝም ስትለው በመታገዝ አሁንም ጥረቱን ቀጠላ። የሆነ ጊዜ ላይ ከብዙ ጉትጎታ በኋላ ሊገናኙ ተቀጣጠሩ። ቢኒያም የት እንደሚወስዳት ምን እንደሚያወራት በማሰብ ብዙ ሰዓት ወሰደበት። አርሴማ በአብዛኛው እሁድ ከሰዓት ትምህርት ስለማይኖራቸው በዛ ሰዓት ነበር የተቀጣጠሩት። ከቀጠሯቸው አንድ ሰዓት አስቀድሞ ደወለላት አርሴማ አታነሳም። ከሰላሳ ደቂቃ በኋላ መልሶ ደወለላት አንስታ፣ የት ነው የምንገናኘው አለችው። ቦታውን ነገራት ቢኒያም። ላርሴማ ምን ያህል ዋጋ እንደሰጣት ለራሱ የገባው እየተሰማሁ ባለው ጉጉት ነበር። ልክ ሲገናኙ እንደ አዲስ ልቡ ተናወጠችበት። ወንበር ይዘው ጉጫሉ። ቢኒያም በምን እንደሚጀምርላት እየጠፋበት፣ እንደምንም ብሎ ስለተገናኘን በጣም አመሰግናለሁ፣ ደስ ብሎኛል አላት። ባጭሩ፣ ምንም አይደል፣ እኔም ደስ ብሎኛል አለችው። ፊቷ ላይ ግን ለደስታ ምልክት የሚሆን ፈገ ፈገግታ እንኳን አይታይባትም። ሕይወትን ምን ያህል በጥንቃቄ እንደምታይ ገጽቷ ይናገራል። ቆይታቸው ደቂቃዎችን እያስቆጠረ ሲሄድና ሲያወሩ አርሲማ ትንሽ ዘና ማለት ታየባት። አጫጭር መልሶቿ ትንሽ መፍታታት ጀመሩ። ያ ቀን በመጠኑም ቢሆን ጥሩ መግባብ ይሆንላቸው። ቢኒያም በስልክ እንደ ልጅ እያግባባ ሲያወራት የነበረችው አድሴማ በአካል ግን ፊት ለፊት ሆና ስታወራው በሳልነቷን አሳየው። በመጨረሻም ቢኒያም ደግሞ እንደሚገናኙ ገልጾላት ተለያዩ። አግኝቷት ስለወሩ ብቻ ምን ያህል በደስታ እንደተሞላ ሲያስበው ይሄ ደስታው እድሜ ልኩን እንዲሆንለት በልቡ ተመኛ። ከዛን ቀን በኋላ ሲደውልላት ስራ ላይ ካልሆነች ረዘም አድርጎ ማውራት ጀመሩ። በቀጣዩ ምሁር ሊያገኛት ገና ከአምስት ቀን ቀደም ብሎ ነገራት። እስኪ እንደ ሁኔታው አለችው። ለሁለተኛ ጊዜ ሲገናኙ ሁለቱም ስለ ራሳቸው መጠነኛ ወሬ አወሩ። ከስሯ ጎን ለጎን ማስተር ሷን እየተማረች እንዳለችና ለማጠናቀቅ አንድ ዓመት እንደቀራት ነገረችው። እሱም የራሱን ስራ እንደሚሰራ ነገራት። ከዛ በኋላ ቢኒያም እና አርሴማ በነበራቸው ተደጋጋሚ መገናኘቶች አንዳንድ ነገር ስትነግረው አርሴማ ሕይወትን የተሻለ ለማድረግ የምታደርገውን ጥረት ሲያስብ አድናቆቱ ጨመራ። ከቀን ወደ ቀን ልቡ ላይ ፈልጎ የማያጣት ፈጽሞ ከሊኑ የማጠፋ ነች። አርሴማም አርሲማም ለቢኒያም ጥሩ ስሜት እያደረባት ነው። ከጊዜ ወደ ጊዜ ይበልጥ እየተግባቡ ሲመጡ ሁለቱም እለት በእለት የሚገጥማቸውን ነገር ሁሉ በስራ መውጫ ሰዓት ላይ እየተደዋወሉ የቀኑ ውሏቸውን ያወራሉ። አንድ ቅዳሜ ከሰዓት ትምህርት እንደሌለ በመነገሩ አርሴማ ለቢንያም ደወለችለትና መሳሳት ላይ ተገናኙ። የዛን ቀን ለመጀመሪያ ጊዜ ሰፊ ጊዜ አብሮ አሳለፉ። ቢንያም ደስታው ወደር አልነበረውም። አርሴማም ለቢንያም ያላት ስሜት ከቀን ወደ ቀን እየተቀየረ እንደመጣ ያሳውቅባት ነበር። ከዛ በኋላ ሁለቱም መነፋፈቃቸው አይናቸው ላይ ማሳወቅ ጀመራ። አርሴማና ቢንያም ፍቅረኛሞች ሆኑ። የሆነ ቀን ላይ ለመጀመሪያ ጊዜ አርሴማን ቤቱ ወሰዳት። አብረውለው ማታ ላይ በመኪናው ቤቱ ድረስ ሸኛት። አርሴማ መኪና እያለው ለምን ወደ ሷ ጋ በታክሲ እንደሚመጣ ጠየቀችው። እንግዲህ ነዳጅ ቁጠባ ይሆናላ ብሎ ቀለዳት። አንድ ቀን ልክ እንደ ተለመደው እሁድ ከሰዓት አርሴማ ደጎለችለት። እየመጣው ነው ደረሻለሁ እያለ ልብሱን ሲለባብስ በር ላይ ነኝ፣ ክፈትልኝ አለችው። የዛን ቀን ቀጠሯቸው ቤት ሳይሆን ሌላ ቦታ ነበር። የምርሽኑ? አላት። አዎ የምሬ ኖ፣ አለችው። ሄዶ በሩን ሲከፍተው አርሴማ በሩ ላይ ቆማለች። እሺ የቀጠሮ ቦታ ሳላት እየሳቀ ሰው ሀሳቡን መቀየር አይችልም ብለው ፈገግ ብላ አልፋው ገባች። እንደዛ ከሆነ በቃ መሳዚሁን አዘጋጅ አንድ አንድ ነገር፣ እሺ ልምጣ ብሏት ወጥቶ ሄደ። እሺ እንዳትቆይ፣ አለችው። ቢንያም ከቤት እንድወጣ ላምሮትና ጽዮን ገርበብ ያለውን የውጭውን በር ከፍተው እያወሩ ወደ ውስጥ ገቡ። አርሴማ ቤት ውስጥ ሽንኩርት እየላጠች ነበር ሌላ እሱ ይኖራል ብለው ስላልገመቱ ቢንያምን እየተጣሩ ወደ ቤት ሲገቡ አይናቸው ያልጠበቋት አርሲማ ላይ ያረፈ። እሷም ድንግጥ ብላ ቀረች። ላምሮትን በፎቶ አሳይቷታል ወዲያውን ያወቀቻት፤ ጽዮንን ግን አታውቃትም። እነሱም ከመደንገጣቸው የተነሳ ሰላም እንኳን ሳይሏት ቢንያም የት ሄዶ ነው አርሲማ የጽዮን ድንጋጤ ግን ረሰመባት በመጠኑ ሀፍረትም ድንጋጤም እየተሰማት ይመጣል፣ ወጣ ብሎ ነው። ግቡ አለቻቸው። ላምሮትና ጽዮን አልፎ ገብተው ሶፋ ላይ ቁጭ አሉ። የሚያወሩት ጠፍቶባቸው በመደነቅ መተያየት ጀመሩ። አርሴማ ቀስ ብለው ወደ በር በሩን ማይስ ጀመረች። ቢኒያም በጣም የቆየ መስሎ ተሰማት። ልኬዎቹን በር ከፍቶ ሲገባ አርሴማ ደረጃው ላይ ቆማለች። ቆየው ብሽ አይደል አላት። አርሴማ ድንጋጤዋ ሳይለቃት እህቶች መጥተዋል አለችው። አንዳንድ ነገሮችን መታ እንደምትሰራልኝ ይነግራ ይነበራልና እንደውም አስተዋውቅሻለሁ ብሏት ወደ ቤት ገባ። ለአምሮትና ጽዮን ሁለቱም ግራ መጋባት ቢታይባቸውም የጽዮን ግን ድንጋጤም ጭምር ነበር። ሁለቱንም አቅፎ ሰላም አላቸው። አርሴማ ትባላለች፣ ጓደኛዬ ነች፣ ተዋውቋት አላቸው። ሁለቱንም ተዋወቀቻቸው ሲሆን ከቦርሷ ውስጥ ሶፍታ ወጣችና ሽንኩርቱ ሆኖ መሰለኝ አይኔን በጣም እያቃጠለኝ ነው አለችና እንቧን ማባበስ ጀመረች። ቢኒያም አቤት ሞያ እና ተከትፎ እስከሚያልቅ ወደ ውጭ ትውጫለሽ አላት። ሲሆን ይሻለኛል ብላ ወደ ውጭ ወጣች። ለአምሮትም ተከትላት ወጣችና ውሃ ሰጠቻት። የተከተፈው ሽንኩርት ድስ ውስጥ ገብቶም ሲሆን እንቧ አልቆመም። ሁለቱም በቃ እንሄድ ነው አሉ። ቢኒያም ተጫወቱ እንጂ መሳበልታችሁ ትሄዳላችሁ አላቸው። ለአምሮት ሌላ ጊዜ እንመጣለን አለችው። ጽዮን በሶፍት አይኗን እያባበሰች ፊቷን ወደ በሯ አዙረች። ቢኒያም ሁለቱንም ሊሸኛቸው ሲወጣ አርሴማን በእጃቸው ምልክት ሸዋሏት። ድንገት ስለመጡባት አፍረት ተሰምቷታል። ቢኒያም ወደ ቤት ተመለሰ። እነ ለአምሮት ታክሲ ውስጥ ከገቡ በኋላ ጽዮን በመስኮት ወደ ውጭ እያየች አሁንም እንቧ ይወርዳል። ድንገት እንቧ እጇ ላይ ጠብሲ ላምሮት አየቻት። ቆይ ምን ሆነሻል አለቻት። ሲሆን ደብቃ ልታስቀሩ ያልቻለችው ብሶቷ ፈንቅሎ ወጣና ስቅስቅ አለች። ላምሮትም ግራ በመጋባት ንገሪኝ፣ ምን ሆነሽ ነው ብላ ወደ ራሷ አስጠግታ አቀፈቻት። በቅርባቸው የተቀመጡ ተሳፋሪዎች ምን ነው አመማት እንዴ ሲሉ ጠየቁ። ላምሮት አይ፣ ደህና ነች ስትል ምን ላይ ሰጠችና እንውረድ አለቻት። ሲሆን አልመለሰችላትም ። ለአምሮት የጓደኛዋን ሁኔታ መረዳት ሲያቅታት ወርደው እስከከምትጠይቃት በደፈናው ልታባብላት ሞከረች። ግራ እንደተጋቡ ሰፈራቸው ደርሰው ልክ እንደወረዱ ምንድን ሆነሽ ንገሪኝ እስኪ? ያለቻት ሲዮን አሁንም እንባዋ ሳይቆም ቢኒያም አለች። ለአምሮት ይበልጥ ግራ እየተጋባች ቢንያ ምን አለቻት? በቃ ምንም አጠይቂኝ፣ ብቼን መሆን እፈልጋለሁ ወደ ቤት ልሂድ፣ አለቻት ለአምሮት እየተቆጣች ከመቼ ጀምሮ ነው ነገር ከኔ ምስ ደብቂው? አለቻት አሁን ምንም አይጠቅምም፣ አለች በተዳከመ ድምፅ። ጠቀመም አልጠቀምም ምንድን የሆኑ አለቻት። ሲሆን እንደምንም ምንም ትንፋሿን ስብስባ ቢኒያ ምን ወዷአሉ፣ አለቻት ያለሱ ደግሞ መኖር አልችልም፣ አለችና እምቧ መጠኑን ጨምሮ መውረድ ጀመራ። ለአምሮት ፈጽሞ ማመናቃታት ያልጠበቀችው ነገር በመሆኑ ደነገጠች። ከመቼ ጀምሮ ነው ሺ ስትል ግራ የሚያጋባ ጥያቄ ጠየቀቻት። ጽዮንም እንባዋ ሳይቆም ነፍስ ካወኩበት ጊዜ ጀምሮ አለቻት። ላምሮት በጽዮን ፋንታ እሷ ራሷ አዞረባት። ጓደኛሽ ኮነኝ ለምን እስከ ዛሬ አልነገርሽኝ ምሽ? አለቻት። ደስ ባይልሽስ ብታኮርፍኝስ ብዬ ፈሩ አለቻት። እኔ እንዴት እንደዛ አስባለው? እሽ ኔን ተዩ ለምን ከራሱ ጋር ላወራችሁም? አለቻት። ቆይሽ እንዴት አድርጌ ላውራው? በቃውን ተይኝ በፈጠረ ዝምበኝ አለቻት፣ እያለቀሰች። ሁለቱም ግራ እንደተጋቡ ወደ የቤታቸው ሄዱ። ከጥቂት ጊዜ በኋላ አርሴማ ማስተርሷን እንደተመረቀች ቢኒያም ሽማግሌ ላከና የሰርጉ ቀን ተቆረጠ። በታቀደው ቀንም ሁለቱም ጋ መጠነኛ የሰርግ ፕሮግራም ተዘጋጀ። እንደ ቤተኛነቷ የጽዮን መቶ ስራ ለማገዝ በላምሮት ቤተሰቦች ላይ ቅያሜ ፈጥሯል። ለዛውም ጎረቤት ሆና በሰርጉ ሁለት ቀን ላይ የቢኒያም ቤተሰቦች ቤት እየተዘፈነ ባለበት ሰፈር ላይ ከፍተኛ ጩኸት ተሰማ። ሰው ሁሉ ከድንኳን ወጥቶ ጩኸት ወደ ተሰማበት መሮጥ ጀመረ። የጽዮን እናት ልጄን ጉዶንኩ እያሉ ውኡታቸውን ለቀቁት። ወዲያው አረፋ የደፈቀችውን ጽዮንን ተሸክመው መኪና ውስጥ አስገቧትና ጉዶ ሆስፒታል ከነፉ። የሰርጉ ድባብ በድንጋጤ ተቀይሮ በወሬ ተሞላ። ጽዮን እንደዚ የሆነችው ራሷን ለማጥፋት በጠጣችው መድኃኒት ነበር። ነገሩ የሆነው ቢኒያም ወደ ማ ቤት ከሚዜና አጃቢዎቹ ጋር ሊሄድ በተዘጋጀበት ሰዓት ላይ ነበር። ሲዮን የእህቱ ጓደኛ በመሆኗ እንደ እህቱ ስለሚያያት በሰላሳ ደቂቃዎች ውስጥ ከላምሮት ጋር ሲዮንን ጠይቋት ሊመጡ ሄዱ። ሲዮን ራሷን ለማጥፋት የሞከረችው በቢንያም ምክንያት እንደሆነ ላምሮት እርግጠኛ ነች። ይህንን ግን ዛሬ ለቢንያም ልትነግሯ አልፈለገችም። እንደ እህቷ ለምታያት ለአብሮ አደግ ጓደኛዋ አዘነችላት ተጨነቀችላትም። እስከ ተዳፈነው ፍቅሯ እንዳትሞት በልቧ አጥብቃ ጸለየችላት። ሆስፒታል ሄደው ወደ ተኛችበት ክፍል ሲገቡ ሲሆን ፊቷ አገርጥቷል። ለተከታታይ ቀናት እዛው ተኝታ ሕክምና እንደሚያስፈልጋት ዶክተሮቹ ገልጸዋል። ሚስጥሯን የምታውቀው ላምሮት ጓደኛዋን በዛ ሁኔታ ስታያት ፈጽሟ አልቻለችም። ቢንያምና ላምሮት ሆስፒታል ወጥቶ ሄዶ ቢኒያም ከአጃቢዎቹ ጋርና አርሴማ ቤት ሲሄድ በጣም ረፍዶ ነበር። አርሴማ እነ ቢኒያም በማርፈዳቸው ንዴቷ ከቁጥጥር ውጭ ሆኖ በለክሶ አይኗ ቀልቶ ጠበቀችው። የሰርጉ ዕለት በዛ መልኩ አለፈ። ጽዮን ከቀናት በኋላ ሕክምናዋን ጨርሳ ከሆስፒታል ወጣች። ኢትዮጵያ መኖር አልፈልግም ስትል ለራሷ ወሰነች። ጉዳዩ ግልጽ ያልሆነላቸው ቤተሰቦቿ እናየት ልትኖሪ ነው አሏት። እዚህ ከኖርኩ በሕይወት እንደማልቆይ ይወቁት ስትል አጽንዖት ሰጥታ አሳሰበቻቸው። ውጭ ሀገር የሚኖር አንድም ዘመድ የሌላቸው የጽዮን ቤተሰቦች የጽዮን ውሳኔ ለእነሱ በጣም ከባድ ነበር። ከዛም በብዙ ልፋት ታላቅ እህቷ ተሯሩጣ ወደ ቱርክ ሀገር የምትሄድበትን መንገድ አመቻቸችላት ፕሮሰሱ እንዳለ ቀላት በድግብላ ወደዛው ሄደች። ጽዮን ከሁለት ዓመት የቱርክ ኑሮ በኋላ በዛው ወደ ጀርመን እንደተሻገረች ለቤተሰቦቹ አሳወቀች። ጀርመን ከገባች በኋላ በጀመረችው አዲስ ህይወት ትዳር መስረታ ልጆችን ወልዳ መኖር ጀመረች። ቢኒያም ስለ ጽዮን ሁኔታ በዝርዝር የሰማው ወደ ቱርክ ከሄደች በኋላ ነበር። ኳንም ያኔ በህይወት ተረፈች ሲል ፈጣሪን አመሰገና። የስለ ፍቅር ቻናል ተከታታዮች፣ ሰብስክራይብ፣ ሼርና ላይክ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ በሌላ ታሪክ እስከምንገናኝ